እስቲ እንደገና እንትን ብለህ ወይ ፎቶ ተሳስተዋል? ነው እስቲ በደንብ አድርገህ አሳየኝ። ፎቶ እንቅጣት ያለ ሌላ ነገር፣ አንተ ከወደድካት ምንም። አንተ ወደድካት፣ መውደድ አለብኝ። ላክ ምን ላርግሻ? የኔ ልጅ ምነው ቢቀር ጥንቅር ብሎ አሁን አንተ ወደድካት። አን የሚያስፈራሽ ነገር ነው እንጂ ሞራል እንጂ ያልወደድኳት የምን አባይ በጌታ ናት ወይ ስንዶ ከመንገድ ላይ ነው። ምንድን ምን እንድናት አረባ ኢየሱስም ምንድነች ይችለች ልጅ አራባ አትግባባት። በጌታ በኢየሱስ ስም ተው ልጄ ባ አረባ እናትህን እንጃ ትሰላለኝ ምን አልኩትና ነው። እኔ ወንድማ ነው ሞሬ ፈለጡ እሷስ ትወደኛለች ግን ወንድማ ነው። ልጅቷ እኮ አበሻ ነች። ታ ባይዘ ወይ አብዬ ያው እግዚአብሔር ምስክር የሳያት እንደ ሞትኩ ነው የቆጠርኩት። ይህቺን ከገባህ በእኔ በኩል ቆርጫለሁ። በቃ ብሞት ነው የሚሻለኝ። በህያው እግዚአብሔር በአምላክ ይሻለው ይች ልጅ እንዳታገባት፣ የሆነም ማስፈራሪያ ማስደንገጫ እንትናት አብዬ አንተ እኮ ንጉሥ ነህ የእግዚአብሔር ልጅ፣ አንተ እኮ የተወደድህ፣ አንተ እኮ ዘርህ የተመረጠ፣ አንተ እኮ እንዲ፣ አንተ እዚች ላይ ትወድቃለህ። ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ፣ በሞትኩት አለም ስዬ። አይ ነው እኔ እኮ እንትን ምናምን እያልኩህ አለም፣ ግን ወድጃት አለው ነው ግን እያልኩ ሳለት፣ ይህናንተ ፈቃድ ካልሆነ ደግሞ ይቀራል። ዋናው እሱ ነው። እና ደግሞ አሁን ታስራ ነው የተፈታችው። ለምሳሌ ፋይሰዊ ድሮ የነበራት ጓደኛዎች ታርጉባት ወጥታው ወጥታው ነው። እና እሱን ያስፈራኝኝ ነው ማለት አባ። እንደገና ደግሞ እንትን እንደት ገድለህ ነው የምትፈልገው? ጥንቅር ብሎ አይቀር። ለምንድን ነው ደግሞ ምን አባው ተቀረበ ዴ በኢየሱስም ጥንቅር አትቀር። እሳው ከነ ምን አምኑ እዛው ቆጣጣን ይዛ ተቀመጠ። ይሄን ልጅ ልታገኘው አትችልም። ደግሞ እንጸልያለን ተንበርክከን ጾም ጸሎት ይዘን አይገርምም። በኢየሱስም መንገዱ ይዛጋ እውነት እግዚአብሔር ምስክሬን፣ እኔ ይሄን ከምሰማ ዛሬ በሞት ይሻለኝ ነበር። በህያው እግዚአብሔር ስም እንዴት፣ እንዴት ይቺን አሁን ይቺን ማስፈራሪያ እንዴት ነው ቤታችን፣ ዘራችን ውስጥ ውስጥ የምትገባው? እንዴት ማስፈራሪያ፣ ማስፈራሪያ። ጌታ እኔ ባንተ እንትን መግባት አልጋ አይደለም ግን፣ እንደው እና አይሆንም፣ በቃ በፍጹም አውጣት፣ በቃ እናት እያለቀሰች ነው።